በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ረድኤታቸው በረከታቸው ይደርብና በዛሬዋ ዕለት ግንቦት ሃያ ስድስት ቀን በአመታዊ በዓላቸው ታሰበው የሚውሉት አቡነ ሐብተ ማርያምና ሐዋርያው ቅዱስ ቶማስ ያደረጉት ታምር ይሄ ነው። አቡነ ተክለ ሃይማኖት ከርዕሳቸው በኋላ በመንበራቸው ከተሾሙት ከስምንቱ መምህራን ጋር ለሐብተ ማርያም ተገለጡላቸው። እነርሱም ኤልሳ፣ ፊልጶስ፣ እስቅያስ ቴዎድሮስ ዮሐንስ ዮሐንስ ከማ አንድሪያስ መርሃ ክርስቶስ ናቸው። እነዚህም መልካቸው እንደ ፀሐይ ያበራ፣ ልብሳቸው እንደ መብረቅ ያንጸባርቅ ነበር። አቡነ ተክለ ሃይማኖቱም ልብሳቸው የእሳት ላንቃ የከበበ መላእኩም ነጭ ሆነ የሚያስደንቅ መልኩም ነጭ ሆኖ የሚያስደንቅ ሆኖ መልኩም ነጭ ሆኖ የሚያስደንቅ ነው። በቅድስና ለነበረ ለአ በቅድምና በቅድምና ለነበረ ለወልድ በቅድምናም ለነበረ ለመንፈስ ቅዱስ ምስጋና ይገባል እያለ ልብሳቸው በሰው አንደበት ያመሰግን ነበር። አቡነ ተክለ ሃይማኖትም አቡነ ሐብተ ማርያምን ልጄ ሐብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደ ብዙ ምርኮ እንዳገኘህ በአንተ ፈጽሞ ደስ ይለኛል። ነገር ግን የምልህ ነገር አለኝና እሺ በለኝ አሏቸው። አቡነ ሐብተ ማርያም ጌታዬ ነገሩ ምንድን ነው ሲሏቸው፣ አቡነ ተክለ ሃይማኖት ከተቀበርኩበት ቦታ እንድትቀበር ቃል ኪዳን ግባልኝ አሏቸው። አቡነ ሐብተ ማርያምም አባቴ ሆይ ይህንን አደርግ ዘንድ ስለምን ትወዳለህ? አሏቸው። አቡነ ተክለ ሃይማኖትም በሀገሬ ላይ የታዘዙ አምስት መቅሰፍቶች አሉና ስለዚህ ነው። እነሱም አንዱ መብረቅ ነው፣ ሁለተኛው ቸነፈር ነው፣ ሶስተኛው ረሃብ ነው፣ አራተኛው ወረሽኝ ነው፣ አምስተኛው የእሳት ቃጠሎ ነው። የአንተ አጽም በውስጡ የተቀበረ እንደሆነ አጥንቴ የተቀበረባት ሀገሬ ከነዚህ መቅሰፍታት ትድናለች። አሏዋቸው አቡነ ሐብተ ማርያምም ንዑድ ክቡር የምትሆን አባቴ ሆይ ልዩ ክብር በሚሆን በአንተ አጽም በግ መቀበር ያላንዳች በእኔ አጽም ልዩ ክቡር በሚሆን በአንተ አጽም መቀበር ያልዳነች በእኔ አጽም መቀበር ድህነት ታገኛለችን? ይህ ስንት ይህንስ ተወ ብለው በተከራከሯቸው ጊዜ አቡነ ተክለ ሃይማኖት መልሰው፣ ልጄ ሐብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር ተሰጠህ እኔ የማውቀው ክብር አለህና ስለዚህ ነው። ይልቁንስ እንዳልኩ በተቀበርኩበት ቦታ እንድትቀበርልኝ ቃል ኪዳን ግባልኝ ብለው በማለዷቸው ይህንንም ሲባባሉ እንዲህ የሚል ቃል መጣላቸው። ከወዳጄ ከሐብተ ማርያም አንደበት ይህ ቃል አይወጣም፣ ይህ ቃል ኪዳን አይወጣም። ዳግመኛም ወዳጄ ተክለ ሃይማኖት ሆይ እርሱ በወደደው የሚቀበር አይደለምና እኔ ከተቀበርኩበት እንድትቀበር ብለህ የምታስገድደው ለምንድን ነው? እኔ በወደድኩት ቦታ ይቀበራል እንጂ የሚል ቃል ተነገረ። አቡነ ተክለሃይማኖትም እየለመኑና እየሰገዱ እየለመኑና እየሰገዱ ከስላሴ ዙፋን ፊት ተንበረከኩ። ሶስተኛው ይህን እንዳልከው ይቀበርልህ የሚል ቃል ሰማ። ዳግመኛም በእንተ አጽም ሐብተ ማርያም አጽም በአንተም አጽም ሐብተ ማርያም አጽም ቦታ ከመሰፍ ትድናለች። ልጆች ግን በቸነፈር ደዌ ቢሞቱ ከሰማዕትነት ይቆጠርላቸዋል። ወደ መንግስት ሰማያትም እንዲገቡ በራሴ የቃል ኪዳን ገብቼላችኋለሁ አላቸው። በዚህም ጊዜ አቡነ ሐብተ ማርያም እጅግ ደስ ተሰኝተው ሶስት ጊዜ ሰገዱ። ከዚህም በኋላ መልአኩ ለአቡነ ሐብተ ማርያም ክብሯ እንደ ጽርሐ አርያም የሆነች አገርን አሳያቸው። ስፍር ቁጥር የሌላቸው ቅዱሳን መላእክት በውስጧ ተድላ ደስታ ያደርጉባት ነበር። አባታችን መልአኩን ይችን ክብሯ ፍጹም የሆነች አገር ማን ትባላለች? በውስጧ ለመኖር በእጅጉ ወድጃለሁና ብለው ሲጠይቁት መልአኩ ይችን ሀገር የአባት የተክለ ሃይማኖት አጽም ያረፈባት ደብረ ሊባኖስ ናት። ከእርሱም ጋር በክብር እስክትነሳ ድረስ በውስጧ ትቀበራለህ። ትቀበርም ዘንድ ለአንተም ተሰጥተሃለች፣ ደስ ይበልህ። አባትህም እንደ ኢየሩሳሌም እንድትሆንልህ ቃል ኪዳን ተቀብሎባታል አላቸው። ከአቡነ ሐብተ ማርያም በረከት ለመቀበል ብዙ ቅዱሳን ከሮም፣ ከግብፅ፣ ከአስቄጥስ፣ ከሲያት ገዳም ወደ አባታችን ዘንድ ይመጡ ነበር። ከየሀገራቸውን በአንበሳ ተቀምጠው የሚመጡ አሉ፣ ክንፈ ተሰጥቷቸው እንደ ንስር የሚበሩም አሉ። ብፁዕ አቡነ ሐብተ ማርያም የቅዱሳን ብቃት አይተው ስራችሁ እንዲህ አይነት ሲሆን ለምን ወደኔ መጣችሁ? ብለው ስጠይቋቸው ቅዱሳኑን በማናቸውም ስራ እግዚአብሔርን በለመን ነው ጊዜ በኢትዮጵያ የሚኖር አንድ ሙሴ እንደ ሙሴ ያለ ሀብተ ማርያም የሚባል ወዳጅ አለኝ እና ሁሉን ስለሚነግራችሁ ዘወትር እርሱን ጠይቁ ብሎ ስላዘዘን ወደ አንተ መጣን፣ አሏቸው አባታችንም ቅዱሳኑ ከባረኳቸው ከነርሱን ከተባረኩ በኋላ አባታችን ለቅዱሳኑ የሚመጣውን እንዳለፈ የሚደረገውን እንደተደረገ አድርገው ይነግሯቸዋል። ቅዱሳንም በልጅነ ከልጅነታቸው ጀምሮ እስከዚች ቀን ድረስ የሰሩትን ስራ ሁሉ ይነግሯቸዋል። እነርሱም እጃቸውን እየሳሙ በረከታቸውን ይቀበሉ ነበር። እንዲሁም አቡነ ሐብተ ማርያም ቅዱስ ሚካኤልና ቅዱስ ገብርኤል እየተራዷቸው ቀድሰው በሚያቆርቡ ጊዜ ተሰውሮ የሚኖሩ አምስት መቶ ስውራን ቅዱሳ ምእተው ስጋ ወደሙን ከአባታችን እጅ ተቀበሉ። ቀድሰውም ወደ ባዓታቸው እንደገቡ እመቤታችን ተገልጣላቸው፣ በነገውም እለት ቅዳሴን ቀድስ። ይህም ቅዳሴ ማዓዛ ቅዳሴ ነውና የዓለም መሰረት ማርያም ወደ እኔ ነይ ብለ በጠራሃኝ ጊዜ ነቢያት ሐዋርያትን አስከትዬ መጥቼ እባርክሃለሁ አለቻቸው። አባታችንም በነገው እለት ሌላ ተረኛ ቄስ ይቀድሳልና እንዴት ይሆንልኛል? አልዋት እመቤታችንም ፈቃዴ ስለሆነ አንተ እንድትቀድስ አድርጋለሁ አለቻቸው። በነገታውም ተረኛ ቄስ ከእንቅልፉ በነቃ ጊዜ ቸኩሎ እየተጣደፈ ወደ ቤተ ክርስቲያን ሲገሰግስ ወድቆ ጥርሱ ደማና ስለ ስጋው ደግሞ ቅዳሴ እጅግ ደንግጦ ወደ አባታችን መጥቶ ቅዳሴውን በእኔ ስም ከሚታጎል አንተ ቀድስልኝ አላቸው። አባታችንም አስቀድማ እመቤታችንን የነገረቻቸው ነገር አስበው እያደነቁ ሂደው ቀደሱ። እመቤታችንም ነቢያትን፣ ሐዋርያትን አስከተላ መታ ባረከቻቸው። የአቡነ ሐብተ ማርያም ረድኤት በረከት በሁላችን ላይ ጽፍ ደረብ ሆኖ ይደር። በዚህ ችለት የሚታሰበው ሐዋርያው ቅዱስ ቶማስ በህንድ አገር ያደረገው ታላቅ ተአምር ይህ ነው። ቅዱስ ቶማስ እንደ ባሪያ ተሽጦ ወደ ህንድ አገር ከአቬኒስ ጋር በገባ ጊዜ አቬኒስ ወደ ንጉስ ጎንዶፎራ ቀረበውና፣ ሐናፂ እንደሆነ ለንጉሱ ነገረው። ንጉሱ ሐዋርያውን ሲጠይቀው ቅዱስ ቶማስም እኔ የጽርብ ስራ ሁሉን፣ ቀንበሮችን ሚዛኖችን ሰረገላዎችን፣ መርከቦችን በግንብ ስራም ቤተ መንግስትን እሰራለሁ አለው። ንጉሱም በዚህ እጅግ ደስ ብሎ በቤተ መንግስት ቤተ መንግስት ስራልኝ አለው። ከሚሻውም ቦታ ወሰደውና በምን ወር ትሰራለህ አለው። በምን ወር ትሰራለህ አለው። ሐዋርያው ከህዳር መባቻ ጀምሬ በሚያዝያ ወር እጨርስልሃለሁ አለው። ንጉሱም አድንቆ ህንጻ ሁሉ በበጋ ይታነፃል፣ አንተ ግን እንዴት በክረምት ወር ታነጻለህ ሲለው ሐዋርያው ለዚህ ችግር የለውም አለው። ሐዋርያውም ከዚህ በኋላ ገንዘብ ከንጉሱ ጎንዶፎር ተቀብሎ ሄደና የንጉሱን መልሻ ለንጉስ እሰጣለሁ ብሎ ገንዘቡን ሁሉ ለጦም አዳሪዎች መጸወተው፣ ያን ለግንባታ የተቀበለውን ገንዘብ። ዳግመኛም የቤተ ግንብ መንግስቱ ግድግዳ አልቋል፣ ነገር ግን ጣሬው ቀርታ ብሎ ለንጉሱ ላከበት። ንጉሱም ተጨማሪ ገንዘብ ሲልክለት ቅዱስ ቶማስ እንደ ልማዱ አሁንም ወስዶ መጸወተው። ከዚህ በኋላ ንጉሱ የተሰራለትን ቤተ መንግስት ለማየት ሲመጣ ቦታው ባዶ ነው። ገንዘቡ ሁሉ ለድሆች ጦማዳሪዎች ምጽዋት ሆኖ እንደተበተነ በሰማ ጊዜ እጅግ ተናዶ ቅዱስ ቶማስን በሚገር በሚገድለው ነገር እስኪመክር ድረስ ካመጣው ከአቢስ ጋር አሰረው። በዚያችም ሌሊት የንጉስ ወንድም ጋዶን በድንገት ታመመና ሞተ። መላእክት ነፍሱን ወስደው ተመሳሳይ የሌለው በወርቅና በእንቁ የተሰራ ቤተ መንግስትን አሳዩት። ጋዶንም መላእክቱን ይሄ ቤተ መንግስት የማን ነው ሲለው፣ እነርሱም ሐዋርያው ቶማስ ለንጉሱ ጎንዶ ፈረ የሰራለት ሰማያዊ ቤት ነው አሉት። ከዚህ በኋላ ጋዶን ከሙታን ተለይቶ ተነሳና ያየውን ሁሉ ለንጉሱ ለወንድሙ ነገረው። በዚያን ጊዜ ቅዱስ ቶማስን ከእስር ቤት አወጣውና በክብር ሰገዱለት። ንጉሱና የአገር ሰዎች አምነው በአብ በወልድ በመንፈስ ቅዱስም ተጠመቁ። ሐዋርያው ቅዱስ ቶማስም ካበረ ከባረካቸው በኋላ ወደ ሌላ አገር ሄደ። የሐዋርያው ቅዱስ ቶማስ በስጋው ፍልሰት ቀን ያደረገው ተአምርም ይሄ ነበር። ዛሬም ድረስ ህንድ ውስጥ በመኖሩ ላይ የቅዱስ ቶማስ ቀኝ እጁ በሕይወት እንዳለች ሁና ትታያለች። መለኮትን የጌታችንን የተወጋ ጎኑን የዳሰሰች ቅድስት እጅ ናትና ዛሬም ድረስ ያው ናት። በህንድ ኦርቶዶክስ ቤተ ክርስቲያን ፓትርያሪክ ሲሾሙም የቅዱስ ቶማስን ቀኝ እጅ በሚሾሙ ፓትርያሪክ ላይ ጭነው ነው። አንድ ወቅት አንድ ሰው ቤተ ክርስቲያኑ ውስጥ ገብቶ የቅዱስ ቶማስን ቀኝ እጅ ይጨብጣለ ብሎ እጁን ቢዘረጋ የቶማስ እጅ ተሰወረችበት ተሰወረችበት። እንደገና ብዙ እግዚኦታና ኪራራይ ሶል ካደረሱ በኋላ የቅዱስ ቶማስ እጅ በቦታዋ ተመልሳለች። ይህችም ዕለት የስጋው ፍልሰት መታሰቢያ እንድትሆን አባቶቻችን ስራ አሰሩልን። የከበረ ሐዋርያ ቅዱስ ቶማስ ተአምራትን በማድረግ ብዙዎች እንዳጠመቀ ይሆም ይታችንን ወዳዘዘው ቦታ የከበረች ወንጌልን ሲያስተምር በወጣ ጊዜ ሊያስተምር በወጣ ጊዜ ከመንገድ ፈቀቅሎ ሳለ መልአኩ በጣም የሚያምር ድንቅ መልኩ በጣም የሚያምር ድንቅ ድንገት የሞታ አንድ ጎልማሳ አገኘ። ቅዱስ ቶማስም አቤቱ ይህን ጥፋት አይ ዘንድ ወደዚህ አመጣኸኝ ያመጣኸኝ? ነገር ግን ፈቃድ ይሁን አለ። ከዚህ በኋላ ስለ ሞተው ሰው ጸለየ። ያንጊዜም ታላቅ ከይሲ ከድንጋዮች ውስጥ ወጥቶ በጅራቱ ምድርን እየደበደበ መጣና የክርስቶስ ሐዋርያ ሆይ እኔ ከአንተ ጋር ምን አለኝ? እስራኤል ልትዘልፍ ልታጋለጥ መጣህን? ብሎ በታላቅ ድምፅ ጮኸ። ቅዱስ ቶማስም ስራሃን ተናገር አለው። ከይሲውም በዚህ ቦታ መልከ መልካም ሴት ነበረች፣ እኔ የመወዳት ናት። ይህም ጎልማሳ ሚስ ይህም ጎልማሳ ሲስማ ታየው፣ በሰንበት ቀንም ከእርሷ ጋር አደረ። ስለዚህም ነክሸ በመርዝ ገደልኩት አለው። ሐዋርያውን በል፣ አሁን መርዝህን ከእርሱ ተወስድ ዘንድ በጌታ በኢየሱስ ክርስቶስ ማዝዥሃለሁ አለው። ከሱም ሂዶ ከዚያ ከሞተው ሰው መርዙን በመጠጠና ወሰደ። ወዲያውም ተነፍቶ አበጠና ተሰንጥቆ ሞተ። ሞቶ የነበረው ጎልማሳ ግን በሐዋርያው ጸሎት ከሞት ተነሳ። ስለዚህም የሐዋርያው ቅዱስ ማስተአምር ብዙ በክብር ባለቤት በጌታችን አመኑ ቅዱስ ቶማስንም የቀናች ሃይማኖትን አስተምሮ አጠመቃቸው ዳግመኛ ሐዋርያው ቅዱስ ደማ በመሸታ ቤት አርደው በገደሏት አንዲት ሴት ላይ ያደረገው ታላቅ ታምር ድንቅ ታምር ይህ ነው አንድ ጎልማሳ በሐዋርያው ቅዱስ ቶማስ እጅ የተባረከ እንጀራን ከህዝቡ ጋር ተቀብሎ ሊበላ ሲል እጁ ፈጽመው እጆቹ ፈጽመው ደረቁ እርሱንም ያዩ ሰዎች በዚህ ጎልማሳ ላይ የሆነው ነገር ለሐዋርያት ነገሩት ለሐዋርያው ነገሩት ቅዱስ ቶማስም ልጁን ጠራውና ልጄ ሆይ የእግዚአብሔር ቸርነት በግልጽ ዘልፎሃልና ያደረከው ነገር ንገረኝ አለው። ጎልመሰውም መስተውም ከሐዋርያው እግር ስር ወድቆ ሰገደና፣ መልካም ስራ የሰራው መስሎኝ ክፉ ስራ ሰርታ ሰርቻለሁ። ሕይወም አስቀድሜ ወደ አንዲት የጠጃ በዛ ቤት ልጅ እገባ ነበር። አንተም በንጽና እንድትኖር አስተማርከኝ እንድኖር አስተማርከኝ። ያችም ሴት አብሬያት እተኛ ዘንድ ነዘነዘችኝ። ስለዚህም ዝሙት ልታሰራኝ ነው ብዬ ሰይፍ አንስቼ አረድኳት አለው ሐዋርያውም እንዴት እንዲህ ያለ ቁጣና አውሬ ስራ ትሰራለህ ቁጣ ሐዋርያውም ያለ ቁጣ ያ እንዲህ ያለ የአውሬ ስራ እንዴት ትሰራለህ ብሎ ከገሰጸ በኋላ ውሃ አስቀርቦ በላዩ ላይ ጸለይበትና ጎልማሳውን በዚህ ታጠብ ትድናለህ አለው ጎልማሳውን በውሃው በታጠበ ጊዜ የደረቁ እጆቹ ዳኑ ከዚያ በኋላ ቅዱስ ቶማስ ይዛችን ሴት በድን ወዳለበት ቦታ ትምራኝ አለው ጎልማሰውን መርቶ ከቦታዋ አደረሰው። ሐዋርያውን በድኗን ባየ ጊዜ እጅግ አዘነ። ወደ ውጭ አውጥተው በአካል ላይ በአልጋ ላይ እንዲያኖሯት ካዘዘ በኋላ እጁልን በላይዋ ጭኖ ጸለየ። ጸሎቱንም በፈጸመ ጊዜ ጎልማሳውን ሂድ፣ እጇን ይዘህ እኔ ቀድሞ በእጀ ገደልኩሽ፣ አሁን ግን በሃይማኖት በእኔ እጅ ክርስቶስ ያስነሳሽ አበላት አለው። ጎልማሳውም ቅዱስ ቶማስ እንዳዘዘ ባደረገ ጊዜ ፈጥና ከሞት ተነሳች። ከአልጋውን ፈጥና ወርዳ ከቅዱስ ቶማስ እግር ስር ወድቃ ሰገደች። ቅዱስ ቶማስም ለሞተች በኋላ ከሞተች በኋላ የት እንደነበረች ያችን በህዝቡ ሁሉ ፊት ጠየቃት፣ ያየችውን በህዝቡ ሁሉ ፊት ጠየቃት። እርሷም በሲኦል እንደነበረች በዚያም ያሉት ልዩ ልዩ የሆኑ እጅግ ጽኑ ስቃዮችን ሁሉ በዝርዝር ለህዝቡ አስረዳቻቸው። ሐዋርያው ቅዱስ ቶማስም ከዚያ የነበሩት ሁሉ ይች ሴት ሙታ እንደነበር አይታችኋል አሁንም ማይታይ የምትመሰክረው ሰማችሁን? በሲኦል ያለው ስቃይ ብቻ አይደለም ነግርክን፣ ከዚህ የሚከፋ አለ። እናንተ ሚያጥ ያስራና ክፉ ሐሳብን ትታችሁ ወደ እግዚአብሔር ተመለሱ። ትትናን፣ የዋህነትን፣ ፍቅርን፣ ንጽህናን ጠብቁ። ከእግዚአብሔር ዘንድ ጸጋን ትቀበላላችሁ አላቸው። ብዙም ሁሉ በክብር ባለቤት በጌታችን አመኑ። ለድሆችም ምጽዋትን ሊሰጡ ብዙ ገንዘብ ሰብስበው አመጡ። ለድሆች ምጽዋትን መጽወት ለሐዋርያው ልማዱ ነበርና ወሬውን በሀገሩ ሁሉ ተሰማና፣ ህምንተኞች ሁሉ ተሰብስበው አምጥተው በፊቷ ጣሏቸው በፊቱ ጣሏቸው። ቅዱስ ቶማስም ሁሉን ፈወሳቸው። የዚህ ክብር ሐዋርያ ረዴቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር ዛአቅረብኩ ማሄድ የተዘኪሬ አይላፈ ም ለተጸምዱ ከዘልፈ ለላ አነብብ ተወከፍ